ሚያት በቃ ወይኔ፣ እንደዚህ ተሰድባም ሙይታ አርጋ ትቀመጣለች። እኔ ቢሆን

ስም ልንገርሽ እና የወንድምሽ ሚስት ዛሬ ነው አራት መቶ እሱ አይደለም የለፋችበት። ግን እናቴ ዛሬ ወደ ነመመኝ መቤትን እኔ የራሴ ገር አንድ ለሶስት እያልሽ ስትፖስች የነበረ ሶስት እንጂ አራተኛው አያስፈልግም ሲባል አልነበረም። ደስተኛ ወንድሜ ደስተኛ ነበረ። ያን ሰዓት ምን አገባኝ? ወንድማ እኮ አንድ ለሶስት እያልክ ስታዘቀዝቅ ና ስታስለቅስ የነበርሽ አንቺ ነው እንጂ እኛ አይደለንም። እና ታዲያ ዛሬ ነው እንዴ? ተይችሽ፣ ልጅቷል፣ ተይ እንጂ ኬት ወደ

አርበሽ በልተሽ እኮ አርበሽ ጠጥተሽ አንገቷን አስደፋለሁ ያልሽ ሴትዮዋ ዛሬ መጥተሽ ይህኔ አንቺ ሱሱ ነው እሱ ቢያሸንፍ እኮ አንድ ላይ ነው የሚገባመን የእሱ አኪሱ የእሱ ኪስ አንድ ነውና፣ የእኔና የእሱ ኪስ አንድ ጎንም አንቺ

እንጀራ ራበኝ ስትይ አልነበረም? እንደ ምድር ዱባይ ውስጥ ቁጭ ብለሽ እሱ የምትገዢ ምን አለበት። በነገራችን ላይ ዝም በሉ፣ ዝም በሉ። ስለ እነግርሽ። ለምን አታወሩ? እንዲወራ አልፈልግም። አይደለም፣ አይደለም። ለምንድን ነው የማይወራ? መጀመሪያ ብድርሽን መልሺ። የልጆቹን ሀቃቸው መለስላቸው። የተበደራችሁ ልጆች መልስላቸው። ለምን የሰው ሀቅ ትብሉ? ለመዳችሁ እንዴ ምን ነው ልጆቹ? እንተና አያቻቸው ግፍ እኮ ነው። ነገ ትሞታላችሁ፣ ሀይ ሞት አለ። ስደት ላይ ሆናቸው የሰው ሀቅ አትብሉ። የአንበሳው ብሩ መልስላቸው። ምን አረጉ ልጆቹ? የመዳሽ እኔ ነገ መልስልሻችሁ። መልሱ። የሰው ሀቅ መብላት ግን ግፍ ነው። የሰው ሀቅ ነው የምትለብሱት፣ የሰው ሀቅ ነው የምትበሉት፣ የሰው ሀቅ ነው የምትጠጡት። ሽምራሲን ብቻ ዳዊት ዳዊት እኔ በጣም ለኪያ ተናድች ያለው፣ ምክንያቱም እኔ ሲጦታ ሰጥቼ ቪዲዮ ስሪ ሲባል እምቢ ብላለች። ለምን የሰው ቀሽም ለምን ትሰብራለች? በጥርስ ይመጣል እንትን ሲጦታ ሰጥቼ ማለት ነው። እኔ እህቴ ናት እህቴ ናት ብዬ ሲጦታ ሰጥቼ ማለት ነው። ከዛ ማለት ነው ቪዲዮ ስሬና እኔ ደስ እንዲሉ አልኳት። ፎቶ ይለጥፌ ከዛ አጅር ዝም ማለት ይኸው፣ አስራ አምስት ቀን ሆኖ አልፏለሽ። ቆይ ጠብቂኝ ስራ ስምንት ሰው አለች። ደግሞ የበርበር ሰቦች ነው። ቢያንስ በዚህ አጋጣሚ ማለት ነው ትራስም ሱሱን መርቁልኝ፣ የወሎ ቀምስ ተገዝቶልኝ

አንበሳ ሲታወቅ እኮ በሕልምሽ አሜሪካ ገበሽ መስሎሽ ነበረ። አታባድረኝ! ኧረ እንቅልፍ አጥቼ የምር እየዛን ቀንማ፣ እኔ ያው የምር ይሄ ነው እንጂ ማለት ነው። እኔ ትናንትና ዝም በል ዝም በላልኳቸው እንጂ ማለት ነው እንዴ። እኔ እኮ ጉራቸው ያ ሁሉ ሲጎረሩ አንበሳማ

ምንድን ነው ወንድሜ? ወንድሜ አስር ወይ መንግስት ሰማያት የምትበርሺን መሰለሽ? እንደ አይ አይ እንድን ለማንኛውም

እኛ እሱ ከተረዳሽ ማለት ነው። አንደኛ ነው ለኔ ማስቀምጭልኝ ምንድነው? ትራስ ብቻ የምታሽቃብጭ አንቺ ደግሞ ለእኔ ማስቀምጭልኝ። ጉድ እኮ ነው ቅናት መንፈስ